የሚባለው ነገር ሁሉ ሁሉን ነገር ለእግዚአብሔር መስጠት ይመስለኛል። መልካሙም ነገር ከዛ ውጭ ግን ትልልቅ አባቶች ያንተን ፕሮፋይል ይዘው እኛን ፈለግንን ሲሉ በእውነት የተሰማህ ነገር ሁሉ ሊጠፋ የሚችለው እዛ ላይ ነው። በቃ አባቶች በዛ ደረጃ መተው ከአንተ ጎን ቁመው የሆነውን ነገር እንኳ ባያቁም ግን ምንም ቢሆን ልጃችን ነው ሲሉ የሚመጣው ጫና ሁሉ አንተ ላይ ሊቀልህ የሚገባው እዛ ላይ ነው ብዬ ነው የማስበው። በዛ ላይ ደግሞ የተዋዶ ልጆችም ከጎንህ ናቸው። ምንም ቢያጠፋ ምንም ቢሆን እግዚአብሔር ነው ሰውን አጽያት የሚያውቀው እኛን ፈርድም፣ ግን ወንድማችንን ያስፈልገናል ለቤተ ክርስቲያናችን ጥሩ አስተምረዋለው፣ ከእሱ ብዙ ተምረናን፣ ወደ እግዚአብሔር አቅርቦናን የሚሉ ናቸውና ምንም ሁላችንም መቼም ስናድግ ሰንበት ትምህርት ቤትን ያረገጠ አይኖርም የተዋህዶ ልጅ እና እናውቀዋለን። ሰው በአንድ ነገር እንኳ ተሽሎ ከተገኘ አክብረው ነው የሚባለው እንጂ እንደው አንስተፈትፍተው አይልም። ብቻ ፈለገ ወንድማችን በርታ፣ እግዚአብሔር ያጽናህ ነው የምለው። ፈተናዎችን መቋቋም ያለብህ ሌሎችም ወንድሞች በፈተና ትፈተናላችሁ ማለፍ አለባችሁ ነው ብለው በርቱ። በማንኛውም በሚያስፈልገው ነገር ከጎናችሁ ነን ያለ ሀጽያት ያለ በማንኛውም ከወንጀል ከማንኛውም ሀጢያት ስራዎች በመልካም ነገር ከጎናችሁ ነን ወንድሞቻችን፣ ነቶቻችን ያበረታችሁ ከጎን የሆናችሁ እኛም ፈለገንን ያላችሁ ከነገ ወደ አንድ ክርስቲያን ወይም አንድ ሌላ እምነትም ቢሆን ያለ አግባብ ቢገፋ ከጎን ነን ማለታችሁን በዚህ አጋጣሚ አይተናልና፣ መተሳሰብ፣ መከባበር እናያየ ነው። የተጣሉ ሰዎች ካሉ በግል ጉዳይ ነገሮችን በርቅ የሚጠናቀቁበትን መንገድ ብታመቻችሁ እግር መንገዳችሁ እንደ አይነት መድረክ ከተዘጋጀ ሌላ ነገር ከመጓተቱ በይቅርታ የሚተላለፉ ነገሮች ካሉ በመነጋገር በቃላት ልውጥ የሚሽሩ ነገሮች ካሉ እነሱም ማስጌጥ በመርህና በአቋም ደረጃ ልዩነት ያለው ለሱ ለምን ከብዳል መድኃኒዓለም ያንን በሌሌን አይቶ ዛሬ እድል ሰጥቶ እግዚአብሔር ቃል አፌ ላይ አድርገው እንድናገር ካደረገ የእሱ ምርጫ ነው እንጂ ማንም ያን ያል ተከታትሎ ያስተማረኝ ሰው የለም። እዚሁ ከወንድሞቼ የተማርኳትን ነገር ነው ማውረው። ለዛ ወንድሞችን ለማሸማቀቅ ለማሳፈር አንገት ለማስደፋት የሄዳችሁበት ርቀት በጣም የሚያሳዝን ለሌላም የሚያንድ ነገር ባታረጉ መልካም ነው። ቅድም ተናግሮታል ፈለገ። አንድ አመት በላይ ይሆናል የኔና የፈለገ ህይወት ሲታመስ ማለት ነው። እዚህ ሚዲያ ላይ ስላልወጣ ነው እንጂ የማይቆፈር ጉድጓድ የለም። በማይታወቅ በጣም ብዙ ፌክ አካውንቶች የማይመጣ ሚሴጅ የለም። የማይወራ ነገር የለም። የሰው ህይወት ውስጥ የገቡ መፈትፈት፣ በስመ አብ ወልድ መንፈስ ቅዱስ፣ በጣም የሚዘገን ነው። እኔ እንደው አይ እኔ እኮ እንዲህ ነኝ ብዬ ብናገር በጣም ብዙ ሰዎች ሊያሳፍር የሚችሉ ነገሮች ያሉት ስለ እኔ የሚናገሩትና እኔ የሆንኩት ነገር፣ ስለ ፈለገ የሚናገሩትና እኔ የሆንኩት ነገር ሰማይ እና ምድር ይለያያል። ከዛ ሁሉ ዝም ብሎ ማለፉ ግን የተሻለ ቅዱስ ያንስ አፈወድ ከምች ዝም ብለህ ስራ ነው ጌታ ኢየሱስ ክርስቶስም ካያቸ ጸጥ ብሎ ነበር። ሲገርፉት ዝም ሲሰድቡት ዝም ሲያዋርዱት ዝም ዝም ብሎ በስራ ነው የተገለጠ እኛ ራሳችንን ከክርስቶስ ጋር እያወዳደረ ሳይሆን ምሳሌያችን እርሱ ስለሆነ፣ ለሌሎችም ወንድሞቼ እህቶች የምመክረው ነገር ቢኖር ምንድን ነው? ሰው ስለ አንተ ሀያ አራት ሰዓት ሲያወራ ቢውል ቢያድር፣ አንተ ግን ስራህን ስራ። ዝም ብለህ አንተ ሳይሆን መጨረሻ ላይ ስራህ ይናገራል። እኛን አሁን ሁሉም ብለናል። እናንተን እነ መማርን መተን፣ እነ ቤታን መተን፣ እንዲህ በሉ ማንም ያለ የለም። ስለፈለገ ጥብቅና ቁሙ ብሎ የጠየቃችሁ አንድም ሰው የለም። አንድም ሰው ግን ከዚህ ፊት የነበረው ወዳጅነት ያያችሁት የተመለከታችሁት ነገር ኗረለ ዛሬ ፍለፊቶታችሁ እንደዚህ እንድትናገሩ ያደረጋችሁ። እንዲህ እኮ ለእናንተ ማንም እንደዚህ የበሉልኝ ያለ ሰው አልነበረም። ይሄ የሚያሳየው ምን ያህል ምን ያህል ወንድሞቻችሁ እንደምትሆኑ ምን ያህል ወንድሞቻችሁን አቃፊ እንደሆናችሁ ምንም እንኳን ሃይማኖታዊ ነገሮች ላይ ያን ያህል ባትሳተፉም የሚያስተምሩት ወንድሞቻችሁ ላይ ጫና ሲመጣ ግን ፊት የምትቀድሙ ዘማቾች እንደሆናችሁ አሳይታችኋል። እና ስለዚህ እግዚአብሔርን ስለናንተ በእጅጉ በጣም እናመሰግናለን። ፈለገ ብዙ ሰዎችን ጠርቷል። ያልጠራቸውም ሰዎች አሉ። እኔ ደግሞ ምንም ችግር የለውም፣ ያልጠራቸው ካሉ እያስታወስኩ እጠራልሃለሁ። በጣም በጣም በጣም አያሳስብ፣ እንዳታስብ። በጣም እዚህ ላይ ያልጠቀስናቸው በርካታ ሰዎች አሉ። እና ሄለንን ጨምሮ ሄለንን ታውቋታላችኋል። አሁን ወደ ቤተክርስቲያን የተመለሰችው ልጅ በነፈለገ ትምህርት

ላይ ቮሉንተር የሚጠቅሙባቸው ህጎች እስከ እና እነ ኮኪ፣ እነ ሳቢ፣ እነ ሊና፣ እነ ኔቨር እነዚህን ሁሉ አመሰግናለሁ። ሄሉ ተወዳጅ፣ እኔ ሄሉ ተወዳጅ ብዬ ነው መጠራት። ሄሉ ተወዳጅታችን እጅግ በጣም አድርጌ ነው ማመሰግናት። ቅርብ ጊዜ ነው ወደ ቤተክርስቲያን ትንሽ ወደ መንፈሳዊነት መቅረብ የጀመረችው ቅርብ ጊዜ ነው፣ እና እግዚአብሔር ይመስገን እንደመጣች በጣም ብዙ ፈተናዎች ተደራርበው ነበር የጠበቋት። ያን ሁሉ ደግሞ ተቋቁማ ለወንድሞቿ ድምጽ ስትሆን ነበረ እና ሄሉ እጅግ በጣም አድርጌ ነው ማመሰግናት እና ሮሚንም በጣም አድርጌ ነው ማመሰግናት እና ኤርሚ ኤችዲንም በጣም አድርጌ አመሰግነዋለሁ ኢንጂነር ዛማኑንም በእውነት በጣም ብዙ እነ ሚሊ እነ ኢንጂነር ዛማኑ እነ ኤርሜችሪ እና ደግሞ ጆሲ ጆሲ ፕሮፌሰር ወንድማችን ነው። እንግዲህ በጣም የምንወደ ወንድማችን ነው።

በጣም ቀንና ሌሊት ከኛ ጋር የቆሙትን ልጆች እኔ አንድ በአንድ መጠራት ይኖርብኛል። በመጀመሪያ ደረጃ እነ ሊና እነ ዮሐና እነ ኔቨ እነ ቃልየ እነ ሳሪክ የሚባሉ እነዚህ እጅግ እና ደግሞ ኮከብ የምትባል ልጅ የቲክቶክ ስማቸውን የሚነግራቸው እነዚህ ምን ማድረግ አልችልም ኮከበ ሰማይ እነዚህን እጅግ እጅግ እጅግ እጅግ እጅግ በጣም አድርጌ አከብራችኋለሁ፣ እወዳችኋለሁ። ምን ያህል እንደምወዳችሁ ደግሞ ታውቃላችሁ። እና ሌላኛው በጣም በጣም ወሳኝ ታዛዥ ወንድማችን ተመስገን የጌታለች፣ እሱ እጅግ በጣም በጣም ተወዳጅ። ሌላኛው ደግሞ ኪዱ ኪዱ፣ እሷንም አይቻለው ድምፅ ሆን ተመልክቻታለሁ። ምናልባት ላታስታውሰው ይችላል። በጣም ብዙ ሰዎች ይችላሉ እነ ኪዱ እነ ያያቀደም ፈለገ ነው እንደ አንተ እኔ ቀደም ኪዱ ብያለው ብጌታ ልልክ ጉርሻ ፔጅ ጉርሻ ፔጅ ደግሞ የሚያስገን እያሉ ያስገረመኝ በጣም ያስገረመኝ። ደግሞ ሌላኛው የኢዮዳብ ነገር በጣም አስገርሞኛል። እኔ ኤክስፔክት አላደረጉትም። ኢዮዳብን እዮዳብ እጅግ በጣም ያስገርመኝ። ሌላኛው ደግሞ ዮኒ ማኛ የሚገርማችሁ ከአንድ ከሁለት ሳምንት በፊት ዮኒ ማኛ ጋር ገብተን እጅግ በጣም እጅግ በጣም ይሆናል አለ ጠንከር ያለ ውይይቶች አድርገን ነበረ። እኔ አልጠበኩትም። በዛ ልክ ስለ እኔና ስለ ፈለገ ይናገራል ብዬ አልጠበኩም። ነገር በሚያስገርም ሁኔታ የተናገረው ነገር አስገርሞኛል። ሎዛንም የሷን ቪዲዮ አይቻለሁ። ልትሌ ልትሌ ቆይ ይህኛው ልጥረው በጌታ ይህኛው ልጥረው ና እንትና ሶል ሶል ቶሎ ዱባይ ያለው በጣም በስማ በጣም ተወዳጅ በእውነት እኔ ቀጣይ አመት ይሄ አንድ ሰንት መዝሙር አለ ወደ አፍሪካ ላከኝ እና

ሌሎች ደግሞ አሉ፣ ስማቸውን ያልጠራ ናቸው። ወንድ የሚባለው ልጅ ታቁታላቸዋል። በደንብ ድምጽ የሚሆን ለቤተ ክርስቲያን እሱን እናነሰዋለን። ሌላኛው ደግሞ እቺን በደንብ ደመቅ አድርጌ ለአንሳት ጉጉዬ የኔ ተወዳጅ አታቋትም። ምን ያቃታለሁ? ምታቋት ታቋታላችሁ። እግዚአብሔር ይስጥልን። አንቺም አንተ፣ ፈለገ አንተ ነበር፣ እሷ መጣት የነበረ ታሳፍራለሁ። በጣም ለማንኛውም ስቀለን ነው። ጉጉንም ጉጉንም በጣም አመሰግናለሁ። እኔ የመርሳት ችግር ስላለብኝ ነው። የራስ የራስ ሰዎች ብትነሷቸውን ይረዷቸዋል።